ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራት። የአላህ ባሮች ሆይ፣ ያለንባት ምድር ጊዜያዊ መቆያና ወደ አኺራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኺራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች ፈተናዎች

ማግኘትም ማጣትም መኖርም መሞትም ሁሉም ፈተና ናቸው። በእነዚህ ሁሉ ፈተናዎች ተፈትኖ ተሞክሮ ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱኒያ ላይ ከገጠመው ትናን ጥቃቅን ፈተና የከፋ ፈተና ጀሃነም ላይ አኼራ ላይ ይጠብቀዋል። ዱንያ ላይ የሚኖር በሙሉ ወንዱም፣ ሴቱም፣ ሀብታሙም፣ ድሃውም፣ መሪውም ተመሪውም ተፈታኝ ነው። ሳይፈተኑ ሙዕሚን መሆን፣ ሳይፈተኑ ጀነት መግባት፣ ሳይፈተኑ ህይወት ላይ ድልን፣ ሰላምን፣ ምቾትን ማግኘት መቼም አይቻል። የሰዎች ፈተና አይነቱ ስለሚለያይ ትንሽ ፈተና ውስጥ ያሉ ሰዎች አላህ ከፈጠራቸው ፍጥረታት ለይተው ሱን ብቻ እየፈተነ ያለ ሊመስለው ይችላል። ግራቀኙን ዞር ዞር ብሎ የማያይ ሰው፣ ታሪክን የማያውቅ ሰው። ነገሩ እንደዚህ አይደለም። እውነታው ሰው ሁሉ ፈተና ላይ ነው ያለው። አንዳንዱ ስራ በማጣት፣ ሌላው ትዳር በማጣት፣ ሌላው ትዳሩ ላይ ሰላም በማጣት፣ አንዳንዱ ከትዳር አላማዎች አንዱ የሆነውን ልጅ በማጣት፣ ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት ሌላው ጤና በማጣት ዋህሉን መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙእመን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድን ነው የሚል ትልቅ ጥያቄ ሙእመን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። ያለንበት ጊዜ አኽር ዘመን እንደመሆኑ ፈተናዎች ይበዛሉ። ሊነጋጋ ሲል ጨለማው እንደሚበረታው ሁሉ ዱንያ ልጠፋ ስትል ፈተናዋ ይበዛ። የፈተና መድኃኒት የሆነው ሷብርን ደግሞ ሰዎች በኢማናቸው ማነስ ምክንያት ያጡታል፣ አይጠቀሙትም። ወደ አኽር ዘመን ስንጠጋ ኢማን ይቀንሳል፣ ሙእምኖች ጥቂት ነው የሚሆኑት። የኢማን አካል ራስ የሆነው ሷብር ከብዙ ሰዎች ዘንድ በመጥፋቱ ምክንያት ደግሞ ሙሲባዎች አደጋዎች ችግሮች እየበዙ ይሄዳሉ ትንሹንም ሙሲባ አደጋ ሰዎች ያከብዱታል በሙሲባ ምክንያት ከጌታቸው ከአላህ ጋር ይጣላሉ ከሰው ጋር ይጣላሉ ዱንያ አኼራቸውን ያበላሻሉ አንዳንዱ በዲን ምክንያት የደረሰበትን ፈተና ባለመቋቋም አንዳንዶች ደግሞ የዱንያ ሙሲባን ባለመቋቋማቸው ምክንያት ባለፉት ጥቂት ሳምንታት ውስጥ ብቻ የትዳር ዕድሜ ስላለፈ የሰዎችን፣ የቤተሰብን፣ የጎረቤትን ምላስ አልቻልኩትም። ስለዚህ ከዱንያ መወገድ አለብኝ ብለው የወሰኑ ሰዎች አሉ። ከሰው ጋር የመኗኗርን ፈተና በትዕግሥት ማሳለፍ አቅቷቸው ወላጅ እናቴ ሁሌ ማይመጠንኝን ቃል ትናገራለች። ትርፍ ቃል በመናገር ቤት እንዳልገባ እያደረገችኝ፣ እያሸማቀቀችኝ ነው። ስለዚህ ከስልምና ወጥቼ ወደ ኩፍር መሄድ እፈልጋለህ ብሎ በአንድ እጁ ቁርአን በሌላ እጁ መስቀል ይዞ የመጣ ሰዋል። ሥራ ተበላሸብኝ፣ መኖር ከበደኝ ብሎ ራሱን ለመጉዳት ከዱንያ ለመውጣት ከአላህ ለመጣላት ሙከራ ያደረገም ሰዋል። በየጊዜው ከወንድም ከሴትም እንደዚህ አይነት ችግሮች ይታያል። ይህ ዱንያ ላይ እስካሉ ድረስ መፈተን የማይቀር መሆኑን ያለማወቅ አሊያ ደግሞ ሰብር የማጣት ውጤት ነውና ሙስልም የሆነ በሙሉ የሙስልምነት አንዱ መገለጫ ትዕግስት እንደሆነ ሊያውቅና ሊቀበል ይገባዋል። የችግሮች ሁሉ መድኃኒት ሰብር ነው። የችግሮች ሁሉ መሸጋገሪያ ሰብር ነው፣ ትዕግስት ነው። አላህ ተባረከ ወተዓላ ሰብርን ከችግር መውጫ ማምለጫ ፈረስ አድርጎታል። ችግሮችን ሁሉ ሚገረስስ ሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሰብሩ ማለት አንድ ሰው ሶብር ካለው ትዕግስት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው ማይፈርስ ማይበሳ። ትዕግሥት ከትዕግሥት ጋር ድል አለ። ፈይነማ አልዑስሪ ዩስራት ብሏል። ከችግር ጊዜ ሶብር ካለ ከችግሩ በኋላ ድል ይመጣል፣ ምቾት ይመጣል፣ ሰላም ይመጣል ብሏል። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኑ፣ ከችግር በኋላ ድሎታ አለ ስለ ተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባ። ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሰብር ካለ ከሰብር በኋላ ድል አለ ስኬት አለ። ያሰቡትን ማሳካት ከሚሰቡት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ፣ ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ የተባባሰ ይሄዳል፣ ከዱንያ አልፎ አኼራን ይጎዳል። ከችግር ጋር ትግስት ካለ ግን የማይቀር ነው ችግር ተወግዶ ቦታው ላይ ድል፣ ምቾት፣ ስኬት፣ ፎይታ ይተካል። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ አላህ ካንተ ጋር ስለሚሆን፣ ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብር ነው፣ ትዕግስት ነው። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሶብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው ዱንያም አኼራም ላይ መጨረሻቸውን እንደሚያሳምርላቸው ተናግሮናል ነግሮናል። ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢና አላህ ማዐ አሳቢሪን ብሏል። የሰው ልጆች ሆይ፣ የዲንም ይሁን የዱንያ መከራ ሙሲባ የበረተባችሁ ሰዎች ሆይ፣ ታገሱ። አላህ ከታጋሾች ጋር ነው ብላ ታጋሾች፣ በዱንያም በአኸራ አላህ ከነሱ ጋር ነው፣ በእርዳታው በጥበቃው። በዲንም ይሁን በዱንያ ከፍታ፣ የበላይነት፣ ስኬት፣ የመጨረሻ ማማር የሚገኘው በትዕግሥትና አላህ ያለው ቃል እውነት ነው ብሎ አምኖ በመቀበል ነው። ወጀዐልና ሚንሁም አእመተን ያህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን ያለው ለዚህ በፊርአውን ዘመን። የሙሳ ተከታዮች ብዙ አይነት መከራ ስቃይ ደርሶባቸው ነበር። እንደ ሰው ሐቃቸው ተጠብቆ መኖር አይችሉም ነበር። እንደ እንስሳት መገልገያ ብቻ ነበሩ። ታገሱ፣ ሰብር አደረጉ። መጨረሻ ላይ ግን ምድር ላይ ተተኪዎች የበላይ መሪዎች አደረግናቸዋል። በምን ምክንያት ለማ ሰበሩ፣ በታገሱ ጊዜ በመታገሳቸው ምክንያት አላህ የተናገረ ሁሉ እውነት ነው ብለው እርግጠኛ በመሆናቸው ምክንያት ብለዋል። ታዲያ ጌታ አላህ ከችግር በኋላ ምቾት አለ፣ ድሎት አለ ብሎ ነግሮናልና ይሄን እርግጠኛ ሆኖ መጠበቅ የአስኪሳካ ድረስ ደግሞ በሰብር በተግስት መታገዝ ያስፈልጋል። አላህ ተባረከ ወተዓላ ሶብርን አቶ ከመበሳጨት ከመወራጨት ያልሆነ አካሄድ ከመሄድ ሶብር እንደሚሻል፣ መታገስ እንደሚሻል አላህ ተባረክ ወተዓላ በመሐላ አጥብቆ ነግሮናል። ወለኢን ሶበርቱም ለሁዋ ኸይሩ ሊሷቢሪን ብሎ

ሊጎዱህ የሚፈልጉ ባለስልጣናት፣ አቅም ያላቸው ሰዎች፣ ምድር ላይ ያሉ የሰው ልጆች በሙሉ ቢረባረቡ አንተ ላይ የአላህ ፍራቻና ትዕግስት ካለህ አላህ ተባረክ ተዓላ የጠላቶችህን ሴራ ያከሽፍልሃል፣ ይረዳሃል። በትዕግስት ይሄን መቋቋም ትችላለህ ብሏል። ስለ ነብዩላህ ዩሱፍ ታሪክ ሙስሊም ሁሉ ያውቃል፣ ቁርአንም ይቀራ በምን አይነት ችግር አልፈው መጨረሻ ላይ ነብይም የሀገር መሪም እንደሆኑ አላህ ነግሮናል። ዩሱፍ የደረሱበት ደረጃ ላይ ያደረሳቸው አላህን መፍራታቸውና መታገሳቸው ነው። ከአባት እናታቸው ቤት ወጥተው ባሪያ ተደርገው ተሸጠው አገልጋይ ሆነው ያለ ወንጀላቸው ተወንጅለው ለረዥም ዓመታት እስር ቤት ተወርውረው ከዚያ ሁሉ መከራ ሥቃይ በኋላ አላህ ተባረከ ወተዓላ ከእስር ቤት አውጥቶ የሀገሩ እንኳ ቋሚ ነዋሪዎች ሊመኙት ሊያገኙት የማይችሉትን ማዕረግ ሰጥቷቸዋል። የሀገሩ አዛዥ ፈላጭ ቆራጭ አድርጓቸዋል። ይሄም በምን አገኙት? የበላይነትን፣ መሪነትን፣ ትልቅነትን ያገኙት በሶብር እንደሆነ አላህ ሲነግረን ኢነሁ መን የተቂ ወየስቢር ፈኢነላሃ ላ ዩዲዑ አጅር ልሙሕሲኒን ትግስት ያደረገ አላህን የፈራ ሰው አላህ የታጋሾችን ምንዳ ከንቱ አያደርገውም። ትግስት ዱኒያም አኼራም ላይ ዋጋ አለው ጀዛ አለው የሰበረ ሰው ችግሮች ቢመሩትም ቢጎመዝዙትም ቢከብዱትም ዋጥ ያደረገ ያልፋል። ነገ የተሻለ ቀን ይመጣል ብሎ በሰብር ያለፈ ሰው አላህ ተባረክ ወተዓላ እዚህ ዱኒያ ላይ የሚሸልመዋል። ያለፉ የመከራ ቀናትን፣ ሳምንታትን፣ ወራትን የሚያስረሳን ጸጋ ዱንያ ላይ ይሰጠዋል። አኼራ ላይ ደግሞ ታጋሾች ቁጥር ስፍሩን አላህ እንጂ ማንም የማያውቀውን ምንዳ ነው የሚመነዱት ብሏል። ዱኒያም ላይ ይሁን አኼር ላይ አኼራ ላይ ፈላህ ነጃህ ስኬት ያሰቡት መሳካት ሊገኝ የሚችለው በሶብር እንደሆነ አላህ ሲነግርን ያ አዩሃ ለዚነ አመኑ እስቢሩ ወሷቢሩ ወራቢጡ ወተቁ ላህ ላዓለኩም ቱፍሊሑን ብሏል። እናንተ አማኞች ሆይ ሙእምንነኝ፣ ሙስልምነኝ የምትሉ ምትሉ ሰዎች ሆይ ሶብር አድርጉ፣ ታገሱ፣ ጽኑ፣ አላህን ፍሩ። ከታገሳችሁ ከጸናችሁ፣ አላህን ከፈራችሁ ያሰባችሁት ሁሉ ይሳካል ብሏል። ታጋሾችን እንደሚወዳቸው ነግሮናል። በሙሲባ በችግር ጊዜ መታገስ ከሽልማቶቹ አንዱ የአላህን ውዴታ ማግኘት፣ ይሄ ደግሞ ለመታገስ ትልቅ የሚያነሳሳ ነገር ነው። ባለመታገስ ምንም የሚገኝ ነገር የለም ከአላህ ቁጣ ውጭ። አንድ ሰው ሰብር ስላጣ ስለ ተበሳጨ፣ ስለ ተወራጨ፣ ከእስላም ኩፍር ይሻለኛል ስላለ፣ ከመኖር ራሴ ማጥፋት ይሻለኛል ስላለ የአላህ ውሳኔ አይቀየርም። ከዱኒያ ችግር ወጥቶ ወደ ባሰ ወደ አራ ችግር መሄድ ነው የሆነው ትርፉ። መታገስ ግን ኸይር እንደሆነ በላጭ እንደሆነ ለዱንያም ለአራ መሰበር መታገስ እንደሚሻል አላ ችለን እንድንታገስ ደግሞ ሲያነሳሳ ሽልማቱን ሲነግረን ወላሁ ዩቡ አሳቢሪን ታገሱ፣ በመታገስ ብዙ ነገር ታገኛላችሁ። ከምታገኙት የትዕግሥት ፍሬ ጥቅም አንዱ አላህ ታጋሾችን ይወዳል አለ። ማ ፈውቀሃ ከዚህ በላይ ምን ይፈልጋል? የሙምን ዓላማው ግቡ የአላህን ውዴታ ማግኘት ነው ሚሰገደው፣ የሚጾመው ሶደቃ የሚሰጠው ሓጅ ዑምራ የሚደረገው ዝምድና የሚቀጠለው ወንጀል የሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሰብር ጋር በላ ቢመጣ የሙዕምን ደስታ ይሆናል ማለት። ደጋግ ቀደምቶች በሕይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም? ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብሩ ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ የሚሻልና የሚልቅ ነው። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን ታጋሾችን አበስራቸው። የተኞቹን ሙሲባ ሲደርስባቸው ትዕግስትም ያደርጉ እኔም እኔ ዘንድ የነበረ ነገር ሁሉም የአላህ ነን አላህ አመጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢከ ዐለይሂም ሰላዋቱ ሚን ረብቢሂም ወራህመ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል ከተከበሩ ከሰማይ መላእክት ጋር ስለነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል ሰማይ ላይ ይወሳሉ ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል ሁለተኛ አላህ ያዝንላቸዋል ሶስተኛ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል ሰብር ያለው ሰው ሂዳያ አለው አላህ ያዝንለታል አላህ ያወድሳል ሰብር የሌለው ሰው ሂዳያ አላገኘም ማለት ነው አልተመራም አልተስተካከልም የአላህን ውዴታም ያጣል በችግር ጊዜ ሰብር አድርጉ ሶላት ስገዱ ተጽናኑ ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሰብር እንድንቋቋመው አላህ ሲመክረን ወስተዒኑ ብሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዓላ ልኻሽዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ሥራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም የሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረቁባችሁ ይችላሉ። ዲናቾ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላ። ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሶብር ታገዙ። ሶብር ያግዛችኋል። ሶብር አድርጉ። ሁለተኛ ሶላት አብዙ። በሙሲባና በችግር ጊዜ ሙሲባው ምንም ይሆን ምን፣ አንድ ሶብር ማድረግ ነው። አላህ የመከረን ሁለት ሶላት ማብዛት ዚክር፣ ዱዓ ማብዛት ነው። ይህን ያደረገ የታገሰ በዱንያም በአኺራ እድለኛ እንደሚሆንም አላህ ሲነግርን የጀነት ሰዎች ጀነት የሚገቡትም ከጀሃንም የሚድኑትም በሶብር እንደሆነ ሲያሳውቅን ኢኒ ጀዘይቱሁሙል የውመ ቢማ ሶበሩ አነሁም ሁሙል ፋኢዙን ብሏል። ጀነት የገቡ ፈውዝን ያገኙ በትዕግሥታቸው እንደሆነ አላህ ሲያበሰራቸው፣ እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃንም ለመዳን እንዲሶብሩ፣ እንዲታገሱ ስለ ጀነት ሰዎች ሲነግርን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋይዞች፣ ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርጋል።

ሶለላሁ አለይሂ ወዓላ አሊሂ ወአስሓቢሂ ወኢኽዋኒሂ ወሰለመ ተስሊመን ከሲራ አማ በዕድ፣ ዱኒያ የፈተና የሙሲባ የመከራ ሀገር ናት። ዱኒያን ማግኘትም ፈተና ነው፣ ማጣትም ፈተና ነው። ያጡ ሰዎች የሆን ነገር ስለጎደላቸው ከአላህ ጋር ተባረከ ወተዓላ የሚያጣላ አካሄድ ይሄዳሉ። ያገኙ ሰዎችም ኢማን ከሌላቸው ሰብር ከሌላቸው በማግኘታቸው ከአላህ ይርቃል። ከሁለቱም ችግሮች መውጫ መንገድም አሁንም ሰብርና ትዕግስት ነው። ዱንያን ማጣት የተለያዩ የሚፈልጓቸው ነገሮችን ማጣት የሚያስከትለውን ችግር የምንቋቋመውን በሶብር ነው። ዱንያን ማግኘት የሚያስከትለው ጥጋብ ከአላህ ጋር ተባረከ ወተዓላ እንዳያጣላንም ራሳችንን አስረን የምንይዘው በሶብር ነው። ቃሩን ሰፊ ሀብት አላህ ሰጥቶት ነበር። ሀብቱን ለማሳየትም ያለ የሌለ ጌጡን ተጠቅሞ ውድ ነገሮችን በለበሱ አገልጋዮቹ ታጅቦ በኩራት

በማግኘቱም ይሁን በማጣቱ የሚመጣም ፈተና የሚቋቋሙ ዱንያ ጠፊ እንደሆነች የሚያውቁ ማናቸው። እነዚያ ሶብር የተሰጡ ሰዎች ናቸው ብሏል። ሶብር የሌለው ሰው የዱንያን በልጭልጭ ሲያይ ይፈተናል። የዱንያም በልጭልጭ አግኝቶ ሲያጣ ከአላህ ጋር ይጣላል። ሶብር ያለው ሰው ግን ቢያገኝም ቢያጣም የአላህን ደጅ ይጸናል። የሰጠኝ አላህ ነው፣ ከፈለገ ይወስዳል። እኔም ራሴ የአላህ ነኝ፣ አይደለም ንብረቴ አይደለም ቤተሰቤን ነፍሴን እንኳ አላህ ይወስደል ይወስድ የለ እንዴ እሱ እንዳለው እሱ እንደፈለገው ይሁን ይላል። በዱንያ ህይወታችን ላይ ከሰዎች ጋር ስንኗኗርም ብዙ ፈተናዎች ሊገጥሙን እንደሚችሉ ይታወቃል። ቀደም ሲል እንደተገለጸው ከወለደችው ወላጅ እናቱ ጋር መኗኗር ከብዶት ሥራ በማጣቱ በሌሎችም ምክንያቶች ከእናቱ የሚሰነዘርበትን ቃል መቋቋም አቅቶት አኼራውን ለማበላሸት እስከ መወሰን የሚደርስ ሰዋል። ሰዎች የሚያደርሱብንን ጉዳት፣ ጥቃት በምን መልኩ መመለስ እንዳለብንም ቁርአን አስተምሮናል። ይድፋዕ ቢለቲ ህያ አሕሰን። ሰዎች ምንም ያድርጉ ምን አንተ የቻልከውን ያክል በጥሩ መልስላቸው፣ አላዋቂዎችን ሰምተህ እንዳልሰማ እለፋቸው ብሎን ነበር። ከሰው ጋር ስንኗኗር ሰው መጥፎ ሲያደርግብን እኛ በጥሩ መመለስ፣ በትዕግሥት ማለፍም ደግሞ የሚሳካው መቼ ነው? ወማ ዩለቃሃ ኢለ እለዚነ ሰበሩ ወማ ዩለቃሃ ኢለ ዙ ሐዝን አዚም ብሏል። ሰዎች የሚያደርሱበትን ጥቃት በትዕግሥት የሚቋቋመው በጥሩ የሚመልስላቸው፣ ይቅር ብሎ የሚያልፈው፣ ስቆ የሚያልፈው ማነው? ነው ሰብር ያለው ሰው ነው። ሰብር ያለው ሰው ማለት ትልቅ ዕድለኛ ሰው ነው ብሏል። አላህ ተባረከ ወተዓላ፣ አላህ ምሎ የሰው ልጆች ሁሉ ከሳሪዎች እንደሆኑ ጠፊዎች እንደሆኑ መጨረሻ እንደሚዋረዱ ነግሮን ከዚህ ውርደት የሚድኑ ያመኑ መልካም ስራ የሰሩ የታገሱ ሰዎች እንደሆኑ ነግሮናል። ወልዓስሪ ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዓሚሉ ሷሊሓት ወተዋሰው ብልሐቅ ወተዋሰው ብሰብር። የሰው ልጆች ሁሉ ከሳሪ ናቸው። መጨረሻቸው ክስረት ነው፣ ውርደት ነው። እነዚያ ያመኑ መልካም ስራ የሰሩ በመልካም ነገር የተመካከሉ አደራ የተባባሉ እና የሚደርስባቸው ነገር ላይ ሁሉ አላህ ያዘውም መታዘዝ የከለከለውም መከልከል ላይ ሁሉ ታጋሽ የሆኑ ሰዎች ሲቀሩ ከዚያ ውጭ ያሉ በሙሉ ከሳሪዎች ናቸው ብሎ ነው። ሰብር ፈተና ሙሲባ ያለበት ሰው ብቻ ሳይሆን ሁሉም ስለሚያስፈልገው የታጋሾች ኢማም መሪ የሆኑትን ነቢ ሙሐመድን ዓለይሂ ሶላቱ ወሰላም እንኳን አላህ ታገስ ብሎ መክሯቸው ትዕግስት ለሁሉም ነው የሚያስፈልገው። አላህ የወሰነ ውሳኔ ላይ ትዕግስት አድርግ ብሏቸው፣ የሚያዋጣው ትዕግስት ነው ብሏቸው። በትዕግስት ከባድ ነገሮች ሁሉ ይቀላሉ። ሙሲባዎች ሁሉ ይታለፋሉ ብሏል። ወስቢር ሊሑክሚ ረቢክ ፈኢነከ ቢአዩኒና ብሏቸዋል። ነቢያችን ሆይ ለአላህ ውሳኔ ታገስ፣ ሰብር አድርግ፣ እያየሁህ ነው፣ እየተከታተልኩህ ነው ብሏቸዋል። ለነቢዩ እንኳ ዐለይሂ ሶላቱ ወሰላም ሰብር ያስፈልጋል ማለት የፈለጉትን ጠይቀው አላህ ሊያደርግላቸው የሚችል ከመሆኑ ጋር እሱን ከባሮቹ ጋር ሊያስተዋውቁ ከመላካቸው ጋር እሳቸውን ቢሆን ሁሉ ነገር ጨርቅ አስፋልት አልሆነላቸውም። ሶብር አስፈልጓቸው ታገስለኛ ውሳኔ ብሏቸዋል። የአላህ ቅርብ ከመሆናቸው ጋር የባሮቹ ሁሉ ምርጥና አለቃ ከመሆናቸው ጋር ዱንያ ላይ ብዙ መከራዎችን ሙሲባዎችን አሳልፈዋል። ጥርሳቸው ተሰብሯል። ግንባራቸው ተፈንክቷል። የሚበሉትን አተው ሆዳቸው ላይ ድንጋዮችን አስረዋል። ዐለይሂ ሰላቱ ወሰላም ታመው ሲያቃስቱ አንድ ሰው ሳይሆን ብዙ ሰው የሚያቃስተውን አይነት ድምፅ ነበር የሚያሰሙት። ለዚህ ሰብር አድርግ አላህ ለወሰነው ውሳኔ ብሏቸው። ሕይወት ላይ የተለያዩ አይነት ችግሮች የሚደርሱት በድንገት ሳይሆን በአላህ ውሳኔ መሰረት ነው። ለባሪያዬ ይሄ ይሻለዋል ብሎ ነው ሁሉን ያደረገው። የሰጠውን የወሰደው፣ የሚወዱትን ልጅ፣ ወላጅ፣ ወዳጅ በሞት እንዲለዩት የሚያደርገው አላህ። የሰበሰቡትን ሀብት እንዲጠፋ እንዲርቅ የሚያደርገው አላህ። አካላት ላይ የተለያዩ በሽታዎች፣ ሙሲባዎች እንዲደርሱ የሚያደርገው ጌታ አላህ። እሱ ለሚያውቀው ጥበብ ነው። አላህ ፈረደ፣ ወሰነ። ሙእምን ደስተኛ ሆኖ አልሐምዱሊላህ ብሎ ሊቀበል ይገባዋል። ይሄ ደግሞ የእድለኝነት ምልክት ነው። አንድ ሰው ዕድለኛ፣ አላህ ዘንድ የተወደደ ከመሆኑ ምልክቶች አንዱ ሙሲባ ሲደርስበት መታገስ፣ መልካም ነገር አላህ ሲሰጠው ማመስገን፣ ጥፋት ሲያጠፋ አላህን ምህረት መጠየቅ ነው። እነዚህ የእድለኝነት ምልክቶች ናቸው። ጥፋት አጥፍቶ ተውበት አለማድረግ፣ ወደ አላህ አለመመለስ፣ አለመጸጸት፣ በጸጋ ጊዜ አላህን አለማመስገን ጸጋውን አላህ በሚወደው መልኩ አለመጠቀም፣ በሙሲባ ጊዜ አለመታገስ ደግሞ አላህ ዘንድ ያለመመረጥ ያለመታደል ምልክት ነው። ነቢና ዐለይሂ ሰላቱ ወሰላም ታገስ፣ ትዕግስትም ቢሆን ከአላህ ዘንድ ነው። አላህን ትዕግስት ጠይቀው። ሰዎች በሚያደርሱበት ነገር ልብህ አይጣበብ፣ አትጨናነቅ፣ ሶብራ አድርግ፣ ታገስ። አላህ ተባረከ ወተዓላ እሱን ከሚፈሩ እምነት ተግባር ማካሄዳቸውን ከሚያሳምሩት ጋር ነው ብሏል። ስንሰብር፣ አላህን ስንፈራ አላህ ከኛ ጋር ይሆናል። መከራው ሙሲባው ቀላል ይሆናል። ያለ ሰብርም የሚያዋጣ ነገር የለም። ሙእምን የሚያዋጣው ሰብርና ሰብር ብቻ ነው። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ የተበሳጭ፣ የተወራጨ አላህ ይጠላዋል ብለዋል ነብዩ አለይሂ ሰላቱ ወሰላም ባለመታገስ ዱንያም ላይ መጎዳት አኼራም ላይ መጎዳት ነው የሚከተረው። ሙኡምን የሚያዋጣው ሶብር ነው። ሶብር የሙኡምን ችካሉ ነው ተብሏል። መንጠቆ ነው ተብሏል። ርቆ እንዳይሄድ ሙኡምን ራሱን በሰብር አስሮ ይዟል። አስሮ ሊዝ ይገባዋል። እንስሳት ችካል ላይ ይታሰራሉ። የታሰሩበት ገመድ በፈቀደላቸው ልክ ዞሮ ይበላሉ። ማለፍ ሲፈልጉ ችካሉ መልሶ ያመጣቸዋል። ሙኡምንም እንደዛ ነው። የሙኡምን ችካሉ ማሰሪያው ሶብር ነው። በሶብር ችካር ራሱን ካላሰረ ከኢማን አጥር ይወጣል። ከአላህ ጋር ይጣላል። አላህ ተባረከ ወተዓላ ለዚህ ነው ሶብር አድርጉ፣ ሶብር ኸይር ነው፣ በላጭ ነው ያለው። ሶብር የሌለው ሰው ኢማን የለውም ተብሏል። ፈላ ኢማን ሊመላ ሶብር ለሁ። ትዕግስት የሌለው ሰው ኢማን የለው፣ ቢኖረውም ቀጫጫ ደካማ ኢማን ነው የሚኖረው። በኢማን ልክ ነው ሶብር የሚኖር። ሶብር የሌለው ሰው ጠርዝ ላይ ሆኖ ነው አላህን የሚገዛው ተብሏል። ጫፍ ላይ ሆኖ አላህን ይገዛል። ያሰበው ከተሳካለት ከተመቸው ጠርዙን ይዞ ይቀጥላል። ያሰበው ካልተሳካለት ደግሞ ከስላም ተንሸራቶ ይወጣል። ኸስረ ዱንያ ወል አኺራ ሊከ ሁወል ኹስራኑል ሙቢን ተብሏል። ጫፍ ላይ ሆኖ አላህን ያመልክ፣ ከተመቸውም ይቀጥል፣ ካልተመቸው ተንሸራቶ ከስላም የሚወጣ ከአላህም ይጣላ ዱንያ አኸራውን የከሰረ ሰው ነው ተብሏል። ሕይወት የሚጣፍጠው በሶብሩ ነው፣ በትግሥት ነው። ታጋሾች ምንዳቸው ጀነት ብቻ ነው። ከጀነት ያነሰ ምንዳ የለም ለሶብር። በትዕግስት እና በምስጋና ነው ወደ ጀነት የሚበረረው የአላህ ባሮች። በሁለት ክንፎች መሃል ሆነው ነው ወደ ጀነት የሚጓዙት የትዕግስትና የምስጋና ሁለቱን ያጣ ሰው ወደ ጀነት መብረር፣ ጀነት ላይ ማረፍ አይችልም። በችግር ጊዜ መታገስ፣ በደስታ ጊዜ ማመስገን፣ ሁሌም አላህን አለመርሳት ትልቅ እድለኝነት ነው። አላህ ተባረከ ወተዓላ ከእንደዚህ አይነት እድለኛ ባሮቹ ያደርገን። በመከራ በሙሲባ በችግር ጊዜ ከሚታገሱ፣ በድሎት ጊዜ አላህን ከማይረሱ፣ በጥፋት ጊዜ ወደ አላህ ከሚመለሱ ባሮቹ ያደርገን።